መቆጠብ የሚያስችል የዳሸን ሱፐር አፕ አፕሊኬሽን ይፋ ማድረጉን የዳሸን ባንክ ሀዋሳ ዲስትሪክት አስታወቀም። አፕሊኬሽኑ የተለያዩ ግብይቶችንና የብድር አገልግሎቶችን መጠቀም የሚያስችል እንዲሁም ለሙስሊሙ ማህበረሰብ የሀጅ ጉዞ ትኬት መግዛትና የሶላት አቅጣጫ መጠቆሚያ መተግበሪያ እንደተጫነበትም ነው ባንኩ ያስታወቀው። የዚህን ዜና ዝርዝር ተመልካቾች ተከታትለን እንመለስ። ዳሸን ባንክ ላለፉት 29 ዓመታት በፋይናንስ ዘርፉም የሀገሪቱን ኢኮኖሚ እየደገፈ ይገኛል። ባንኩ በሀገር አቀፍ ደረጃ የቅርንጫፎቹን ቁጥር 900 በማድረስ የተደራሽነት አድማሱን እያሰፋ ይገኛል። ባንኩ በእነዚህ ዓመታት ውስጥ የማህበረሰቡን የቁጠባ ባህል እንዲያድግ የተለያዩ ስራዎችን እየሰራ መሆኑን ነው የዳሸን ባንክ ሀዋሳ ዲስትሪክት ዳይሬክተሩም አቶ አስናቀ ደምስ የገለጹት ገለጹት። የህብረተሰቡን የቁጠባ ባህል ከማሳደግ ጋር ተያይዞ ተገቢውን ስልጠናና ትምህርት በመስጠት ማህበረሰቡ የቁጠባ ባህል ባህሉን እንዲያበረታታና ይሄንም ከህብረተሰቡ ያገኘ ነውን ቁጠባ ወደ ኢንቨስትመንት በመቀየር ህብረተሰቡ የሚጠቀምበትና ና እንደ ሀገር የምንጠቀምበት ማመቻቸት ነው። ባንኩ በቀድሞ ደቡብ ክልል ስር ሲተዳደሩ የነበሩም የተለያዩ ከተሞች ላይ ህንፃዎችን በመገንባት የተደራሽነት አድማሱን እያሰፋ ይገኛል ብለዋል የዲስትሪክቱ ዳይሬክተር። ባንኩ እንደ ሀገር ኢኮኖሚውን እየደገፈ መሆኑን በማንሳት በሀገሪቷ ኢኮኖሚ ላይ ትልቅ አስተዋጽኦ ያበረከተ መሆኑ ይታወቃል ከዚህ ጋር ተያይዞ በክልላችን በተለይ በክልላችን በሚታወቅበት በቡና ንግድ ዙሪያ ብድርን በማመቻቸት የነጋዴ የሆኑ ማህበረሰብ ተጠቃሚነት ከፍ በማድረግ ላይ ይገኛል። ባንኩም የአሰራር ስርዓቱን በማዘመን የተለያዩ ግብይቶችን መፈጸም የሚያስችል ዳሸን ሱፐር አፕ መተግበሪያም ለተጠቃሚዎች ክፍት ማድረጉንም ተናግረዋል። ይሄ ዳሸን ሱፐር አፕ መተግበሪያ በዋናነት ደንበኞች ሂሳብ እንዲከፍቱ፣ ገንዘብ ከአንድ አካውንት ወደ ሌላ አካውንት እንዲያስተላልፉ፣ አነስተኛ የሆኑ ብድሮችን እንዲገበያዩ፣ ሌላውም ደግሞ አምራቾችና አገልግሎት ሰጪ ተቋማት ምርታቸውን እንዲሸጡ ዘመናዊ የባንክ አገልግሎት ተጠቃሚ እንዲሆን የሚረዳ አፕ ነው። ይህንን አፕሊኬሽን ተጠቅሞ ነጋዴውም ምርቱን ለመሸጥ ገዢውም የቀረበውን ምርት ለመግዛት በቀላሉ ክፍያ በመክፈል መገበያየት እንደሚችልም ተገልጿል። የዳሸን ሱፐር አፕ አፕሊኬሽኑም የተለያዩም የብድር አገልግሎቶችን ለማግኘት እንደሚረዳም ነው አቶ አስናቀ የተናገሩት። ማንኛውም ሰው ለምሳሌ ከአንድ ጓደኛው መበደር ቢፈልግ ያህን ብድር በ ሚሴጅ ብቻ በመልእክት ብቻ በመላክ ያን ብድር መቀበል መውሰድ ይችላለን። ሌላው ማይክሮ የሆኑ ብድሮችን በዚህ አፕ አማካኝነት እንሰጣለን። በሚጠቀሙት ትራንዛክሽን ባላቸው እንቅስቃሴ ሂሳብ አካውንት እንቅስቃሴ መሰረት ያደረገ በአርቲፊሻል ኢንቴሊጀንስ ሰፖርት የሆነ ሴት የሚደረግ የብድር ሊሚት ይኖራል። አፕሊኬሽኑም የበጀት አጠቃቀምን በተመለከተም የደንበኞችን የቁጠባና የወጪ ሂደቶችን የሚያሳይ በጀት መከታተያ ሚኒ አፕ እንዳለውም ተገልጿል። አፕሊኬሽኑም የሙስሊሙ ማህበረሰብ ከወለድ ነጻ የሆነም የባንክ አገልግሎት ተጠቃሚ እንዲሆን እንደሚያስችለው ነው በሐዋሳ ዲስትሪክት ከወለድ ነጻ ቢዝነስ ማኔጀሩም አቶ መሐመድ ኑር ፈይድ የገለጹት። ከወለድ ነጻ የከፈቱ አካውንቶች ወይም ደንበኞቻችን አፕሊኬሽኑን ገና ሲከፍቱ ሸሪክ የሚል ብራንድ ዳሸን ባንክ ከወለድ ነጻው ሸሪክ ይባላል። የብራንድ ስሙ በዛ ነው፣ አፕሊኬሽኑ ገና ሲከፈት የሚኖረው። አፕሊኬሽኑም ለሀጂ ጉዞም የጉዞ ትኬት መገበያየት የሚያስችልና የሶላት አቅጣጫ መጠቆሚያና ካሌንደር እንደተካተተበትም ነው ባንኩ ያስታወቀው። ከሃይማኖት ድንጋጌዎች አንዱ የሆነውን የሀጂ ጉዞ ክፍያዎችን በእነዚህ አፕሊኬሽኖች መክፈል በቀላሉ ይችላሉ። ሁለተኛ የሰላት አቅጣጫ አለበት። ቂብላ የምንለው ሰላት የሚሰገደው ሁሉም አለም ላይ ያሉ ሙስሊም ማህበረሰቦች ወደ አንድ አቅጣጫ ዞሩ ነው የሚሰግዱት። ያን አቅጣጫ ይሄን አፕሊኬሽን ብቻ ከፍቶ ወዴት መስገድ እንዳለበት ኢዝሊ እዚህ ሱፐር አፕ ላይ ማግኘት ይችላል። አካባቢያዊ ጸጋዎችን መሰረት በማድረግ አምራች ኢንዱስትሪዎች እንዲሳተፉም ከሶስት ከ308 ሄክታር በላይ መሬት መዘጋጀቱን የጉራጌ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ገለጸ። መምሪያው የደረቅና ፈሳሽ ቆሻሻ አያያዝና አወጋገድ በካ